ሰላም ሰላም እንዴት ናችሁ? በየሌላችሁ በሰላምታዬ ድረስ አቤል ስፖርት ላይ ትገኛላችሁ። ለፔጂ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። አጫጭር ስፖርታዊ መረጃዎችን ላጋራችሁ። በኢንተርናሽናል ብሬክ ወቅት የአርሰናል ተጫዋቾች ጉዳት አስተናግዷል። ይህም ለሚክል ርቴታ ና ለሰሜን ለንደኑ ክለብ እጅግ በጣም አሳዛኝ ሊባል የሚችል የጉዳት ዜናዎችን ነው እየሰማነው የምንገኘው አርሰናል በ እዚህ ሰዓት ላይ የጋብርኤል ማጋሌዥ እና የሪካርዶ ካላፊዎሪን ጉዳት ሰምቷል። በተለይ በወዳጅነት ጨዋታ የብራዚል ብሔራዊ ቡድን ከሴኔጋል ጋር መርሃ ግብሯን እያከናወነች ነበር የተመለከትነው። በዚህ ጨዋታ ላይ ደግሞ ተጫዋቹ ጉዳት አስተናግዶ ነው እንግዲህ መውጣት የቻለው ስልሳኛው ደቂቃ ላይ ተቀይሮ ወጥቷል። ምናልባት ተጫዋቹ ላይ በፊት ገጽታው እንደተመለከት ነው ምናልባት የጉዳት ዜናው ረዘም ላለ ጊዜ ከሜዳ ላይ ያርቀው የሚችልና በተለይ የፊታችን ኖቬምበር 23 አርሰናል በለንደን ደርቢ መርሃ ግብር ከቶትናም ስፐርስ ጋር በሚያደርገው ጨዋታ ላይ ተጫዋቹ ወደ ሜዳ የማይገባበት እድል እንደሚኖርም ጭምር የሚጠቁም የፊት ገጽታን ነበረ ስንመለከትበት የተመለከት ነው ምናልባት የጡንቻ መሳሰብ ጉዳት ሊሆን እንደሚችል በጣም በሰፊው መመልከት እንችላለን። የብሸሸት ጉዳት የመሆን እድሉ ሰፊ ነው ሊሆን የሚችለው እዚህ ጋር የተመለከትነው ባለው የሜዳ ላይ እንቅስቃሴና ለሚክል እርቴታ ልክ ከዚህ ቀደም አርሰን ቬንገር ፊፋ ቫይረስ ብለው እንደሚገልጹት ሁሉ የኖቬምበር ወር ኢንተርናሽናል ብሬክ ለቡድናቸው ናቸው እጅግ በጣም አሳዛኝ የሚባል የጉዳትን ዜና እየተመለከትንበት ያለ የሜዳ ላይ እንቅስቃሴን ነው እንግዲህ እያስተዋለን የምንገኘው በተመሳሳይ ሌላኛውን ጣሊያናዊ ተጫዋቻቸውንም ጭምር ወደ ለንደን ተመልሰዋል እንግዲህ ሪካርዶ ካላፊዎሪ በዚሁ በተመሳሳይ ጉዳት ዜና ምክንያትና ምናልባት በጣሊያን ብሔራዊ ቡድን በኩል ዋናው አሰልጣኝ ጋቱሶ ማለት ነው ምናልባት ተጫዋቹ መጠቀም ሜዳ ላይ ሊጠቀሙት የሚችሉባቸው አማራጮች ነበሩ ነገር ግን አሁን ባለበት ሁኔታ ከጣሊያን ካምፕ ወጥቶ ወደ ለንደን ለተጨማሪ ምርመራዎችም ጭምር ነው እንግዲህ የተመለሰው፣ ማለት ነው ከአርሰናል ስታፎች ጋር በመሆን ይሄ ማለት በሚቀጥለው ሳምንት ይህም ተጫዋች በአርሰናል ዋናው ስብስብ ውስጥ በቋሚነት ሆኖ በሜዳ ላይ አሰልጣኝ ሚካኤል እርቴታ የእነዚህን ሁለት ቁልፍ ተጫዋቾቻቸውን ግልጋሎት የማግኘት እድል ላይኖራቸው ይችላል። በአንድ ቀን ሁለት በጣም ቁልፍ የሚባሉ ተጫዋቾችን በጉዳት ምክንያት የሚያጣ ቡድን ይሆናል ማለት ነው። የሚካኤል እርቴታው አርሰናል ኢንተርናሽናል ብሬክ በመጣ ቁጥር የተጫዋቾች ጉዳትን በተመለከተ መሰል ተደጋጋሚ አንዳንድ ቡድኖች ላይ ደግሞ በጣም በተለየ መልኩ እንዲህ አይነት ጫናዎችን ማሳደር የሚችሉ የጉዳት ዜናዎችን ስንሰማ እጅግ በጣም የሚያሳዝን እና የቡድኖችን ቀጣዮችን ቆይታዎቻቸውንም ጭምር አፌክት የሚያደርግ ስለመሆኑ በደንብ መናገር እንችላለን። ይሄ ለአርሰናልና ና ለሚካኤል አርቴታ በጣም በትልቁ እንደ ቻሌንጅ ሊነሳ የሚችል ጉዳይ ስለመሆኑም ጭምር ለናነሳው የሚገባ ጉዳይ ነው እና አሁን ባለው ነባሪ ሁኔታ አርሰናል በጣም በጣም ሁለት ዱብ ዳ ሊባሉ የሚችሉ የዜና ርዕሰ ጉዳዮችን ነው እንግዲህ እየተመለከተን የምንገኘው ተጫዋቾቹ ለምን ያህል ጊዜ ከሜዳ ይርቃሉ መቼስ ወደ ሜዳ ይመለሳሉ የሚለው ጉዳይ በቀጣይ ሰፋ ያሉ መረጃዎች ሊወጡ ስለሚችሉ እነዚን ጉዳዮች የማጋራች ነው የሚሆነው በኢንተርናሽናል ብሬኩ በተለይ በዚህኛው ማለት ነው በጣም ከተጎዱ ቀዳሚ ከሚባሉ የፕርሜር ሊግ ቡድኖች ውስጥ አንዱ እንደሚሆን ልናነሳው የሚገባው ጉዳይ የሚካኤል አርቴታው አርሰናል ነው ማለት እንችላለን። በቀጣይ ይህንን ቡድን ደግሞ በእነዚህ ቦታዎች ላይ እነማንን ይተካል የሚለው ጉዳይ ይጠበቃል። በእርግጥ ቤን ዋይት ሴንተር ባክ ሆኖ መጫወት ይችላል። ፔሮን ካፔ በተምስ እዛ ቦታ ላይ ቡኑን ማገዝ የሚችል ተጫዋች እንደሆነ ይታወቃል። ተከላካዩን ዲፓርትመንት ማገዝ የሚችሉ ሌሎች አማራጮች አሉ። ነገር ግን እነዛ ሁሉ ባሉበት ሁኔታ በጣም ደግሞ በዚህ ሲዝን ፐርፌክት የሆነ ጊዜን እያሳለፉ የሚገኝ ተጫዋቾቻቸውን በተመለከተ ቡድኑ በጉዳት ምክንያት ማጣቱ ራሱን ችሎ በትልቁ አፌክት ላይ ያደርገው እንደሚችል ይጠበቃልና ና ለሚኬል አርቴታ የዛሬው ምሽት የጉዳት ስቶሪዎችን በተመለከተ እየሰማናቸው የሚገኙት ጉዳዮች እጅግ በጣም ለቡድኑ ጥሩ የማይባሉ ስለመሆናቸውም ጨመር የተመለከተ ነው የምንገኘው። ሌላው ከጉዳት ጋር ተያይዞ የዲን ሂውሰንን ጉዳይ ነው። በሪያል ማድሪድ የተጫወቱ ከሚገኝ ተጫዋቾች መካከል አንዱ ነው። በተመሳሳይ በለመመድ ወቅት ላይ ተጫዋቹ ጉዳት ማስተናገዱን ተከትሎ ለተጨማሪ ምርመራዎች በ ከማድሪድ ከስፔን ላሮሃ ማለት ነው። ከዛ ካምፕ መውጣቱም ጭምር የተረጋገጠ ተጫዋች ሆኗል ማለት ነው። ሶ ይኛውም ተጫዋች ሌላው በሪያል ማድሪድ በኩል ዲን ሃውሰን ጉዳት ያስተናገደ ተጫዋች መሆኑም ጭምር ተረጋግጧል ማለት ነው። ሮበርት ሌዋንዶስኪ በባርሴሎና በኩል የሚገኘው የፊት መስመር ተጫዋች እንደሆነ ይታወቃል። ይህ ተጫዋች በጃንዋሪ ወይም በጥርት ጮች የዝውውር መስኮት ከባርሴሎና ጋር የመልቀቅ ምንም አይነት እቅድ እንደሌለ ነው እንግዲህ መረጃዎች እየጠቆሙ የሚገኙበት በተመሳሳይ ደግሞ አሁን ላይ ጫማ ስለ መስቀለም ጭምር የሚታሰብ እቅድ እንደሌለው በተጫዋቹ በኩል ይልቁኑ አሁንም በባርሴሎና እስከ ጁን እስከ ሰኔ ድረስ ያሉትን የኮንትራቱን በተመለከተ ሙሉ በሙሉ ትኩረቱ እዛ ላይ እንደሆነና ዋንጫዎችን ማሸነፍ እንደሚፈልግም ጭምር ነው እያነሳ የሚገኘው። ስለዚህ አዳዲስ ምናልባት ወደ ሳኡዲ ሱፐርሊግ የማቅናት እድል ሊኖረው ይችላል ተብለው ከሚጠበቁ ባርሴሎና ተጫዋቾች መካከል አንዱ ነው። ነገር ግን አሁን ባለበት ነባራዊ ሁኔታ በዚህ ቡድን ውስጥ ከሚገኝ ተጫዋቾች መካከል አንዱ የሆነ ነገር ግን ምንም እንኳን እቅዴ ከዚህ ቡድን ጋር እስከ ውድድር ዓመቱ መጨረሻ የመቆየት ፍላጎት ነው ያለኝ የሚል መልዕክቱን እያስተላለፈ ቢገኝም፣ በርካቶች ደግሞ ከዚህ ክለብ ሊለቁ ይችላሉ ተብለው ጭምር ከሚጠበቁ ተጫዋቾች መካከል አንዱ ነው ማለት ነው ስለዚህ ሮበርት ሌቫንዶስኪ በባርሴሎና ቤት ውስጥ የሚቆይበት እድል አለ ተብሏል። ለማንቸስተር ዩናይትድ ደጋፊዎች የቤንጃሚን ሴስኮን በተመለከተ ሪፖርቶች እየወጡ ነው የሚገኙት። ይህም ማለት ቤንጃሚን ሴስኮ ማንቸስተር ዩናይትድ ከቶተንሃም ስፐርስ ጋር ባደረጉት የእንግሊሽ ፕሪምየር ሊግ መርሃግብር ግብር ተቀይሮ ከሜዳ እንደወጣ እናስታውሳለን እና ከጉዳቱ ጋር በተያያዘ ለረጅም ጊዜ ከሜዳ ይርቃሉ ተብለውም ጭምር ከሚጠበቁ ተጫዋቾች መካከል አንዱ ነበር። አሁን ላይ እየወጡ ባሉት ሪፖርቶች መሰረት ማለት ነው ቤንጃሚን ሴስኮ ከማንቸስተር ዩናይትድ ለረጅም ጊዜ ሳይሆኑን የጉዳት ዜናዎቹ የተሰሙ እንደሚገኙት በጣም በቶሎ ወደ ሜዳ ይመለሳሉ ተብለው ከሚጠበቁ ተጫዋቾች መካከልም ጭምር አንዱ መሆኑን የሚገልጹ ሪፖርቶች ይወጡ ነው እንግዲህ በዚህ ሰዓት ላይ የሚገኙ። ስለዚህ በቅርብ ወደ ሜዳ ይመለሳሉ ተብለው ከሚጠበቁ የ ማንቸስተር ዩናይትድ ተጫዋች መካከል አንዱ መሆኑን መረጃዎች እየጠቆሙ ነው የሚገኙት። በዚህ መሰረት በዚህ ቡድን ውስጥ የምንመለከተው ተጫዋች ይሆናል ማለት ነው። ስለዚህ የቤንጃሚን ሴስኮ ጉዳት በታሰበው ልክ ለረጅም ጊዜ ከሜዳ የሚያርቀው ባለመሆኑ ምክንያት ለአሰልጣኝ ሩበን አሞሪም ጥሩ ሊሆን እንደሚችልም ጭምር እየተመለከተ ነው የምንገኘው። ኤስቴቫው በጣም አስደናቂ ብቃትን እየሰለፈ የሚገኝ የ18 ዓመት ብራዚላዊ ተጫዋች እንደሆኑ የተመለከተ ነው የምንገኘው በዚህ ውድድር አመት አስር ጎሎች ላይ ተሳትፎ አድርጓል። እንግዲህ በክለብና በብሔራዊ ቡድን ቆይተው አሁንም በኤምሬትስ በተደረገው መርሃ ግበር ማለት ነው በወዳጅነት ጨዋታው ላይ በጣም ፐርፌክት ጊዜን ካሳለፉ ጨዋቾች ማከለም ጭምር አንዱ ሆኖ እየተመለከት ነው ነው የምንገኘው ኤስቴቫው የዚህኛው ውድድር ዓመት በጣም ፐርፌክት ሲዝን እያሳለፈ የሚገኘው ተጫዋች ነው ልንለው የምንችለው። ስለዚህ ዛሬም የጎል ተሳትፎ የነበረው ተጫዋች ሆኖ ነው እንግዲህ እየተመለከት ነው የምንገኘው። በቅርብ ጊዜ እንግዲህ ብሔራዊ ቡድኑ እያደረጋቸው በሚገኙት ጃፓን፣ ሴኔጋል እንዲሁም ደግሞ ከሳውስ ኮሪያ ጋር በነበሩ መርሃ ግብሮች ላይ ጎሎችን በማስቆጠርም ጭምር እየተመለከት ነው የሚገኝ ተጫዋች ሆኖ እያየነው ነው እንግዲህ የምንገኘው ማለት ነው። ስለዚህ ጥሩ ጥሩ ፐርፌክት የሚባልን ሲዝንን እያሳለፉ ከሚገኙ ብራዚላውያን ወጣት ሱፐር ታለንትድ ከሆኑ ጫዎች መካከልም ጭምር አንዱ ሆኖ እየተመለከት ነው ነው እንግዲህ የምንገኘው ማለት ነው። አዳዲስ መረጃዎች በዚህ ሰዓት ላይ እየወጡ የሚገኙት እነዚህ ናቸው። በሌሎች የመረጃ ሰዓቶች ላይ ደግሞ መልሰን ከኔ ጋር እንገናኛለን። ለፔጅ ግን አዳዲስ የሆናቸው ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ግን በአክብሮት እጋብዛለሁ።